እዚህ ቤት ውስጥ ከስልሳ እስከ ሰባ የሚሆኑ ወጣቶች የስራ ድል ተፈጥሮላቸዋል። ስልሳ ሰባዎቹ ብቻ አይደለም፣ እናንተም የስራ ድል እንፈጥርላችሁ ነው። በፔፐር ባግ ነፃ ስልጠና ሰጥተን እናንተም የሙያው ባለቤት እንድትሆኑ፣ ዛሬ ሀብትሽ የስራ ሰው ይዞላችሁ መጥቷል። ይህ ቢዝነስ በጣም እያነጋገረ ነው ያለው። በአሁኑ ሰዓት ኢትዮጵያ ውስጥ ላይ ፌስታል ተከለከለ፣ ፔፐር ባግ በየቦታው ቢዝነሱ መጀመር አለባችሁ። በትንሹ ለአስር ሰዎች ተጨማሪ ደግሞ አምስት ሰዎችን ተጠባባቂ አድርገን ነፃ ስልጠና ሰጥተናችሁ ፔፐር ባግ እንድትጀምሩ ላደርጋችሁ ነው ዛሬ ከመጨረሻው ድረስ ከኔ ጋር አብራችሁ እንድትቆዩ እየጋበዝኳችሁ፣ እስኪ ስለ ቢዝነሱ የተወሰነ ነገር እስኪ ከባለሙያው ጋር አብረን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው ነው። ከአሁን በፊት ያው አዲስ አይደለም ላይ መተ ነበረ ለበርካታ ወጣቶች እንዳልኳቸው ከሰሳ እስከ ሰባ የሚሆኑ ወጣቶችን የስራ እድል ፈጥረልኛል። በጣም ከልብ ላመሰግንህ ፈልጋለሁ። ስምህን እስኪ ለተመልካቾች አስተዋውቃቸው። እሺ ታረቀኝ እባላለሁ የዜድ ፓኬጂንግ እና ፕሪንቲንግ መስራች ባለቤት ነኝ። በምን የሥራ ዘርፍ ላይ ነው የተሰማራው? እንግዲህ አሁን እንደሚታዩ የፔፐር ባግ እነዚህ የወረቀት ዘንቢሎች የምንላቸው የስራ ዘርፍ ላይ ተሰማርተን እየሰራ እንገኛለን። እየሰራችሁ ትገኛላችሁ። በመሃል አሁንም ወደ ቢዝነሶች ወደኋላ ኋላ መለስ ብለን የምንመለከት ይሆናል። አሁን የአንተ ድርጅት ባለፈው ማቀም ቢያችሁ ነበረ ነፃ የስልጠና እድሎችን ሰጥተህልኛል፣ ለበርካታ ወጣቶች ማለት ነው። ዛሬም ደግሞ ነፃ የስልጠና እድል ንሰጣቸው ነው ከአንተ ያረጋጉ፣ እስኪ ለምን ያክል ሰዎች ነፃ የስልጠና እድል መስጠት እንችላለን? በጣም ጥሩ። አሁን እንግዲህ ባለፈው በጣም በርካታ ሰዎች ወደ ኛ መጥ ነበር ነፃ የስልጠና እድልም ሰጥተናቸው ወደ ስራው ገብተዋል። ዛሬ ደግሞ ቁጥሩንም ከፍ እናደርገውና አስር ሰዎች ነፃ የስልጠና ድልን እንሰጣቸዋለን። በተጨማሪ ደግሞ እንደ ተጠባባቂ አምስት ሰዎችን እንይዝና አጠቃላይ አስራ አምስት ሰዎችን የስራ ዕድል እንሰጥ ዝግጁ ነን ማለት ነው። በጣም አሪፍ። ከዛ በተረፈ ደግሞ እንደዚሁ መጨረሻ ላይም ቃል አስገባ ይሆናል በዲስካውንት እንዲያሰለጥናቸው መጨረሻም ቃል አስገባውሉ። እስኪ ቢዝነሱ ይመስላል፣ ምን ይመስላል? የተወሰኑት እስኪ ሃይላይቶች ካሜራ ይከተለንና እያሳየ ነገር እስኪ ቢዝነሱ ምን ይመስላል? አሁን ላይ እንዴት ነው? ምንድን ምንድን አገልግሎት ነው የምትሰጡት? ሰዎቹ የሚሰለጥኑት ምንድን ምንድን ነው እስኪ? በጣም ጥሩ አሁን እዚህ ላይ እንደምናየው እዚህ ጋር እንደሚሰሩት ገና ስንነሳ ስለ ፔፐሩ ስለ ቢዝነሱ ምን ይመስላል የሚል ነው ነገር፣ መጀመሪያ ወርነስ እንሰጣቸዋለን። አንዳንድ በቃል የሚነገሩ ነገሮች ወይም ቲዮሪ ነክ ነገሮችን መጀመሪያ በቃል እንነግራቸውና ከዛ በኋላ ምንድነው የምናደርገው ቀጥታ ፕራክቲካሊ ወደ ስራው እንዲገቡ ነው የምናደርገው። አሁን እዚህ ጋር እንደምናየው በእጃቸው ነው እንደዚህ አንድ ጠረጴዛ ላይ ይሰራሉ። እነዚህ ማጠፊያዎቻችን ናቸው። በእነዚህ በማስመሪያዎች እና በእነዚህ በማጠፊያዎች ነው ስራው የሚሰራው። ከዛ እንደምናየው ይሄ ፕሮዳክቱ ወይም ውጤት ይሆናል። የመጨረሻው ውጤት ነው ማለት ነው። ማለት ይሄ ነው አውትፑቱ። የመጨረሻው ውጤቱን በዚህ መልኩ እናገኘዋለን ማለት ነው። ስለዚህ በቀላሉ በአንድ ጠረጴዛና በእነዚህ ማስመሪያዎች ብቻ ይሄም የመሰለ ፔፐር ባግ እንሰራለን። አዎ፣ ይሄን ከሰራን በኋላ እንደዚህ ከሆነ በኋላ ወደዚህ እንመጣለን። እዚህ ጋር ከተቆረጠ ወደዚህኛው እያለ ይቀጥልና መጨረሻ ላይ ወደዚህ ስንመጣ ምንድነው በዚህ መልኩ ደግሞ ህትመት እዚህ ጋር እንደምናየው ህትመት አለ። እዚህ ጋር የሚሰራው ኦኬ፣ እዚህ ጋር እየተመረጠው ከዚህ እንመጣና ደግሞ የድርጅታቸውን ሎጎ እናንተን በዚህ መልኩ ብራንድ። አሁን ሁሉም ስልጠና እዚህ ነው የሚካተተው። ህትመት ይባላል ይሄ ህትመት። የህትመት አይነቶችን በደንብ እናሰለጠናቸዋለን። በደንብ አሳይተናቸው ወደ ስራው እንዲገቡ እናደርጋቸዋለን ማለት ነው። በጣም አሪፍ በጣም አሪፍ፣ ደስ ይላል። እሺ፣ በተጨማሪ አሁን ከነዚህ ነገሮች ተጨማሪ የሚሰጡት ነገር አለ። ለምሳሌ ገበያ ላይ ያለው ነገር እንዴት ነው? እነዚህ እነዚህ ነገሮች ላይ ስልጠና ያስፈልጋል። ሰው አንዳንዴ አሁን እዚህ ሰለጠነ፣ እንዴት ነው ከሰው ጋር ኮሚኒኬት የሚያደርገው ስራው እንዴት ነው የሚሰራው የሚሉት ነገሮች ላይ የትርፍ ጉዳይ አለ። እነሱ እነሱ ነገሮች ውስጥ እንዴት ነው? አዎ እንዴት ነው የምናደርገው? አሁን ላይ እኛ ጋር ሲመጡ የገበያው ሁኔታ እንዴት ነው፣ ጥሬ እቃዎችን የት ያገኛሉ፣ በምን መልኩ ነው እያንዳንዷን ፔፐር ባግ አሁን ችን ፔፐር ባግ ከትልቅ ሮል ላይ እየወጣች ነገር እንዴት ዋጋዋን ያወጣሉ፣ ገበያው ላይስ በምን መልኩ ራሳቸውን ወደ ገበያው እንዴት ይገባሉ የሚሉትን ነገሮች በደንብ በዲቴል የምንነጋገርባቸውና በደንብ አሳይተናቸው አሰልጠናናቸው ወደ ስራ እንዲገቡ ምናምን። ስለዚህ የማሽንም የፔፐር ባግም የህትመትም አጠቃላይ ያለውን ስልጠና ነው የምትሰጧቸው፣ አጠቃላይም ደግሞ የገበያ ያለው ነገር ማለት ነው። በጣም አሪፍ። በርካታ ነገሮችን እያየሁ ነው ያለሁት። በጣም ብዙ ከለርፉ የሆኑ ነገሮች አሉ። አሁን ደንበኞች ማዘዝ ሲፈልጉ በተለያየ አይነት ከለር፣ አሁን እያየሁ በጣም ብዙ ነው ያቸው ነው ታውን እዚህ ጋር። አዎ እዚህ ጋርም አሉ። በጣማሪ ቢዝነሱ አሁን ትርፉ እትነው ስኪና ዚጋረሆን ና ለተመልካቾች ለመንገድ ያልሁ ነው? ገበያው ትርፉ ጥቅም አላቸው። ወደዚህ ቢዝነስ የሚገባ ሰው ምን ምን ማድረግ አለበት ጥንቃቄ ማድረግ አለበት ማረ ነገሮች አጠቃላይ ለመንገድ ምን ቅድመ ዝግጅት ያስፈልጋቸዋል። ሁን ነው ወደዚህ ስራ ወደዚህ ሙያ ሲገቡ መጠንቀ ያለባቸው ነገሮች በየቦታው ላይ ብዙ ይነ ች አ የሚወሩ ነገሮች አሉ። ብዙ ነገሮች ይባላሉ እና ከነዛ ነገሮች ቢጠነቀቁና በትክክል ማሰልጠኛ ተቋቸ ሰዎች ላይ ሄደው ሰልጥነው ከዛ በኋላ ወደ ስራው ቢገቡ እያንዳንዷ ፔፐር ባግ ላይ ሂሳቧ እንዴት ተሰራለት፣ ገበያውንስ እንዴት ይፈጠራል? አሁን እንደሚታወቀው ይሄ ፔስታል የሚባለው ነገር ከሀገራችን ላይ እየወጣ ነውና ከዚህ በኋላ ፔስታል የሚተካው ይሄ ነገር ከሆነ በምን መልኩ ነው፣ እንዴት እንገባለን? የሚል ጥንቃቄ የተሞላበት እንቅስቃሴ አድርገው ወደ ስራው ቢገቡ ውጤታማ የሚያደርግ ስራ ስለመሆኑ ምንም ጥርጥር የለው ማለት ነው። በጣም አሪፍ። አሁን ለምሳሌ አሁን እንደኔ ደግሞ ዝም ብዬ ሳስበው ይህንን ቢዝነስ ማንም ሰው ማወቅ አለበት።

ማንም ሰው ማወቅ አለበት አባባሌ ምንድን ነው ለምሳሌ የሆነ ቦታ የሚሸጥ ማከፋፈያ ብቻ ሳይሆን የሆነ ሸቀጣ ሸቀጥ ባለሱቅ እራሱ የወረቀቱን ገዝቶ ራሱ ማዘጋጀት የሚችልበት መሆን አለበት ብዬ አስባለሁ ምክንያቱም አሁን ሸቀጥ የሚሰራው ሰው የሆነ እቃ የሚያከፋፍለው ቡቲክ የሚያከፋፍለው ሰውዬ ሁሌ ይህንን ሊገዛ ነው ማለት ነው ራሱ ከቻለበት ደግሞ አሪፍ ነው ማለት ነው ለቢዝነስ በጣም አሪፍ ስለዚህ አሁን አጠቃላይ ያው ምንም ማድረግ አይቻልም የህግ ጉዳይ ነው ፌስታል ተከልክሏል ፌስታል ከተከለከለ ደግሞ እንደዚህ አይነት በ በየቤታችሁ ቁጭ ያላችሁ ሰዎች ካላችሁ ስራ የፈታችሁ ሰዎች ካላችሁ እንዲሁም ደግሞ ይሁን የትኛውንም ስራ እየሰራችሁ ተጨማሪ ገቢ ለማግኘት የሚፈልግ ሰው ቦታ ስፔስ እንደ አሁን ለምሳሌ ይሄ አሁን የማስተማሪያ ስለሆነ ነው እንጂ በቀላሉ ባላችሁ ቦታ ግቢያችሁ ቁጭ ብለው መስራት ይችላሉ። አንድ ጠረጴዛ ይዘው ቁጭ ብለው መስራት ይችላሉ። በጣም አሪፍ። ሌላውን ነገር በአካል ስትመጡ በደንብ አይ ቲንክ የምታስረዷቸው ይመስለኛል። ስለዚህ ጊቫ ወይ አሁን በጣም ነው የማመሰግነው እሱን ጊቫ ወይ ለአስር ሰው ብለናል። ህግና መስፈርቶቹን እንንገራቸው። የመጀመሪያው ዛሬ ይህ ቪዲዮ የሚለቀቅበት ቀን ይህ ቪዲዮ ተቀርጾ የሚለቀቅበት ቀን ዛሬ ሰኔ ሰባት ነው። ለተከታታይ አራት አምስት ቀናት ከዋለ በኋላ የፊታችን ሮብ 11 ማለት ነው። 2017 ነው እንዳተሳሳቱ። ቪዲዮ ካለፈ በኋላ ቴክስት የምታደርጉ ወይም ደግሞ እንዳድስ እንትን ምትሉ ሰዎች አላችሁ። ሰኔ 7 2017 ዓመተ ምህረት እስከፊታችን ሰኔ 11 ከምሽቱ 2 ሰዓት ድረስ ብቻ በተቀመጠው እስክሪን ላይ በተቀመጠው ስልክ ቁጥር ስማቸውንና ስልካቸውን ብቻ ቴክስት ታደርጋላችሁ ለምን ለነጻ ስልጠናው ማለት ነው ከነጻ ስልጠና ውጪ የምትፈልጉ ሰዎች ካላችሁ መደወል ትችላላችሁ ግን ነጻ ስልጠናውን ስጠን እንደዚህ አድርገን ሁሉም የተቸገረ ነው ነገራችን ላይ እንዲሆነ እንደዚህ ሆነ ባለፈው ተሞክሮ ነበር የተወሰነ ምን ተሞክሮ ነበረ ባለፈው እንግዲህ ባለፈው በጣም ሰፊ ሰዎች ነበር ብዙ ሰዎች ነበር ይመጡ የነበረውና ብዙ ሰዎች ነበር ቴክስት የሚያደርጉ የነበረውና አምስት ሰዎች ነው ግን ሰጣስበን የነበረው እንደተነጋገርነው ቪዲዮው ላይ። ከዛ በኋላ ግን ወደ አስር ነው ያሳደግነው። አማራጭ ነበረን። አዎ በዛ በዛ ሰው ስለበዛ ማለት ነው። ግን አሁን እንደው በቪዲዮ መሀል ልግባና እንደ ሰርፕራይዝ፣ አሁን እኔ ከዩኒቨርሲቲ ነው ግራጁዌት አድርጌ እንደወጣው፣ ብዙ ስራ ማጣቶች አሉ መንገላታቶች አሉና፣ አሁን እንደወጣት ያሰብኩት ነገር ምንድን ነው ዩኒቨርሲቲ ላይ ግራጁዌት አድርገው የተቀመጡ ከዛ ደግሞ ከዩኒቨርሲቲም ወጥተው አሁን ክረምት በየቤታቸው የሚቀመጡ አሉና በዚህ ሰዓት ሊያዋጣ የሚችለው ነገር ሞያ ስለሆነ ኑ እኛ ጋር እና ሞያ እናስተምራችሁ ከጊባ ወይ በተጨማሪ በስፔሻል ኬዝ ለወጣቶች የተወሰነ ደግሞ የምንሰጠው ነገር ይኖራል ማለት ነው። በጣም አሪፍ። ስለዚህ ቀርቦ መነጋገርን የመሰለ የለም። ቱዚ በጣም ነው የማመሰግን። በነገራችን ላይ ይሄኛው ቢዝነስ በአሁኑ ሰዓት ላይ ምንም አማራጭ የለም። የምትከስሩበት ደግሞ ኤክስፓየር የሚያደርግ ነገር የለም። አትከሰውም። አንደኛ ለራሳችሁም የምትጠቀሙበት ነው፣ ለሌላ ሰው የስራ እድል የምትፈጥሩበት ስለሆነ ይህንን ሁላችሁም ፈልገው ቅድም ያልኳቸው ህጎችና መስፈርቶችን ማክበር አለባችሁ ግዴታ። ስልክ ደውላችሁ ችግር የምታወሩ ሰዎች አላችሁ፣ ሁሉም ሰው ቸግሮታል። ግን ከውድድር ውጭ እንዳትሆኑ፣ በሌላ ስልክ ቁጥር ለምሳሌ በግል ሊሆን ይችላል። በእኔ ስልክ የምትደውሉ ሰዎች አላችሁ፣ ቴክስት የምታደርጉ ሰዎች አላችሁ። እኛ በቻል ነው መጠን ልካሁን ድርጅቱ ቢችል ኖሮ ለሁሉም ይሰጣችኋል፣ ምንም ችግር የለውም ይሰጣል ግን፣ እያንዳንዱ ለእናንተ ስልጠና የሚሰጥባቸው እቃዎችና ግብአቶች ለምሳሌ የሚሰለጠንበት ቦታ አዳራሽ፣ የሰራተኞች እነዚህ ወጪዎች ስላሉ ብቻ ለሁላችሁ መስጠት ይቻል ነበር። ወደፊት ያንን እናመቻቻለን። ለዛሬ ግን እንዳልኳቸው አስር ሰዎች ብቻ ነፃ ስልጠና እድል እንሰጣለን። ከዛ በተረፈ ሌላ እዚሁ ቃል ልትገባ የሚፈልገው ነገር ለምሳሌ ቢዝነስ ነው ስራ ነው ስልጠና ግዴታ መስጠት አለብህ አንተ ስለሰጠህ ቤት ኪራይ ስለከፈልክ የተወሰነች ኢንካም ስላገኘህ ነው ነው ምናልባት ቢቻል ሙሉ ሳይከፍሉ አሁን ይሄ ነጻ ስልጠና እድል ሲባል በነገራችን ላይ እድል እድል እድል ነው እድል ያውጣል፣ ነው እና ከእድሉ ባሻገር እንደው የተወሰነ ፐርሰንት ብትቀንስላቸውና ቀጥታ መጥቼ ልሰልጥን የሚል ሰው እንደው ብችል የሆነ ፐርሰንት ቀንሰ ነጻ ስልጠናን ብትሰጣቸው ቀጥታ ደውለው አንተ ጋር ቢመጡና ቢሰለጥኑ ብዬ ነው። እስከምን ያክል ፐርሰንት ቀንስላቸዋለሁ? ለምን ነው እንግዲህ እሺ። ግን ጥሩ እንዳልኩ አሁን ቅድም ጊቫዌ ብለናል፣ ከዛ ላይ ኖርስ ተማሪዎችም ለወጣቶች ብለናል፣ ከዛ ደግሞ እንደ ተጨማሪ እንግዲህ ሙሉ መክፈል ማንችል የሚሉ ካሉ ግማሽ ፐርሰንት ከብር እናደርግለት። በጣም አሪፍ እስክሪኑ ላይ በተቀመጠው ስልክ ቁጥር ነፃ ስልጠናው የቅድም ቴክስት ነው ብያቸዋለሁ። በተቀመጠው ስልክ ቁጥር መሰልጠን የምትፈልጉ ካላችሁ፣ ካሁን በፊት አቅልቤዋለሁኝ እዚህ ቤት ውስጥ ላይ ከስልሳ እስከ ሰባ ሰዎችን የስራ እድል ፈጥሮልኛል። ፈጥሮልኛ በደንብ በተግባር ሄጀ በየቦታው እነሱ ራሱ ስልጠና እስከ መስጠት ደረጃ ደርሰዋል። ጠርተኝ ስለነበረ ነው አንተ ደግሞ ትልቁን አስተዋጽኦ ስላደረግህ ነው ዛሬ የመጣሁት። ዛሬም ለምኜው ነው የመጣሁት። ስለዚህ በጣም አሪፍ 50% ተቀንሶላችኋል። የፔፐር ባግ ስራውን የህትመት ስራውን የማሽኑን የገበያው ያለውን ነገር እቃ ግብአት እራሱ የት እንደሚገኝ ከየት ሄዳችሁ እንደምታመጡ መርካቶ ነው ቦሌኖ ፒያሳ ብዙዎች የሚጠይቁ ሰው ይችላሉ። ስለዚህ አጠቃላይ ያለውን መረጃ ይነግራችኋል። በጣም አመሰግናለሁኝ። በቀጣይ እነዛ በርካታ ወጣቶች መጥተው አንተ ጋር ሲሰለጥኑ ማየት እፈልጋለሁኝ። የመጨረሻ የምታስተላልፈው መልክት ካለ አስተላልፍ። እሺ፣ እና እኔ ያው ማስተላለፍ የምፈልገው ነገር ለወጣቶች ነው። ምክንያቱም እኔም እንደወጣት ምንድን ነው በዚህ ሰዓት ስራ መፍጠር እንዲችሉና ወደ ስራ እንዲገቡ ማስተላለፍ ፈልጋለሁ ማለት ነው። እንደ ተጨማሪ ደግሞ ያው ቅድም እንዳነሳ ነው እኛም ድጋፍ የምናደርግላቸውን ሁኔታ እናመቻቻለን። እንደወጣት እኔም ሼር አደርጋቸዋለሁ። እና በዛ መልኩ ሀሳቤን ማስተላለፍ ፈልጋለሁ። አመሰግናለሁ። በጣም አሪፍ የእሱ ተሞክሮ በነገራችን ላይ በጣም አሪፍ ነው። በትምህርት ዩኒቨርሲቲ ተመረቀ። ቁጭ ብዬ ትናንትና፣ በነገራችን ላይ አንድ ድርጅት አለኝ፣ እዛ ድርጅት ውስጥ የዩኒቨርሲቲ ተመራቂ ነው ስራ እስከማገኝ ድረስ መጥቼ ትልቅ ነው በጣም የከበደኝ ድግሪ አለው በመላላክ ስራ ለስራ ሰዎች ካላችሁ፣ ይሄ ስራ አሪፍ ነው። የምትሰሩበት ቢዝነስ ስለሆነ የጊዜው በቃ ወቅታው የሆነ ቢዝነስ ላይ መሯሯጥ መቻል አለባችሁ። ማን ያውቃል ብቻ የምትፈልጉ ሰዎች ብቻ ስልክ ኮንታክት እያደረጋችሁት ባለሙያ ያደርጋችኋል። በጣም አመሰግናለሁ። በሌላ ቪዲዮ ተመልሼ እመጣለሁኝ። ቴንኪዩ ቻው